ሰላም፣ ጤና ይስጥልኝ። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ መረጃዎችን አደርሳችኋለሁ። አለው አብራችሁን ቆዩ። የመከላከያ ሚኒስቴሯ ከቼክ ሪፐብሊክ አቻቸው ጋር የሁለትዮሽ ውይይት አካሄዱ። የኢፌድሪ መከላከያ ሚኒስቴር ኢንጂነር አይሻ መሀመድ በቼክ ሪፐብሊክ ፕራግ በመገኘት ከሀገሪቱ የመከላከያ ሚኒስቴር ጃና ሴሬንኮቫ ጋር በሁለትዮሽ ጉዳዮች ላይ ውይይት አድርገዋል። የሁለትዮሽ ውይይቱ ቀደም ሲል የሁለቱ ሀገሮች መሪዎች በተገናኙበት ወቅት የተግባቡባቸውን የስትራቴጂካዊ ጉዳዮች መሰረት በማድረግ የተካሄደ ሲሆን በቀጣይም የመግባቢያ ስምምነቶችን በመፈራረም ትብብራቸውን ወደ ላቀ ደረጃ ለማሳደግ ቁልፍ እርምጃ መሆኑን ተመላክቷል። በዚሁም መሰረት በክብርት ሚኒስተሯ የተመራው ልዑካን ቡድን በፕራግ ቆይታው በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ለማጠናከር የሚያስችሉ የሁለትዮሽ ውይይቶችንም አድርጓል። በውይይቱ ሁለቱ ሀገራት በቴክኖሎጂ ሽግግር፣ በመከላከያ ኢንዱስትሪ፣ በኤሮሜዲካል ድጋፍና ጥገና እንዲሁም በስልጠናና አቅም ግንባታ መስኮች የሚያደርጉትን ትብብር ለማሳደግ የተስማሙ ሲሆን አጋርነታቸውን ለማጠናከርና የጋራ ተጠቃሚነታቸውን ለማስፋትም መስማማታቸውን ከመከላከያ ሚኒስቴር ጽፈት ቤት ያገኘነው መረጃ ያመለክታል። የሪፐብሊኩ ጥበቃ ኃይል ሲያሰልጥናቸው የቆየውን የሻለቃ አመራሮች አስመርቋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት እየተገኙት የሪፐብሊኩ ጥበቃ ኃይል ዋና አዛዥ ብርጋዴር ጀኔራል ተስፋዬ ረካሳ ከግዳጃችን ጎን ለጎን የሚሰጠውን ስልጠና ራሳችንን የምናበቃበት፣ አቅማችንን የምናሳድግበት በመሆኑ ምንጊዜም ትኩረት መስጠት ያስፈልጋልን ብለዋል። ተመራቂ አመራሮች ይህን ስልጠና እንደመነሻ ወስዳችሁ ወደ እናት ክፍላችሁ ስትመለሱም ሰራዊቱን በማሰልጠን በአካል ብቃት፣ በሞራል እና በሙያው ዝግጁ እንዲሆን የማድረግ ስራም ይጠበቅባቸዋል ሲሉ ተናግረዋል። ጠንካራ ተልእኮውን በድል መፈጸም የሚችል ሰራዊት በመፍጠር የሀገራችንን ሰላም ለማረጋገጥ ከምንጊዜውም በላይ መስራትና መትጋት ይገባል ብለዋል ብርጋዴር ጀኔራል ተስፋዬ ረጋሳ። ሰልጣኝ አመራሮች የወሰዳችሁትን ስልጠና ቀጣይ የሚሰጣችሁን ግዳጅ በድል ለመፈጸም የሚያስችል በመሆኑ የተሰጣችሁን ኃላፊነት በታማኝነትና በቅንነት እንደምትወጡም ባለሙሉ ተስፋ ነኝ ሲሉም ተናግረዋል። የተቋማዊ ሪፎርሙ ስኬት እንዲጠናከር የፍትህ ስርዓቱን ለማዘመን በትኩረት እየተሰራ መሆኑ ተገለጸ። ከፌዴራል የፍትህና የህግ ኢንስቲትዩት ጋር በጋራ በመሆን ከተቋሙ ሁሉም ክፍሎች ለተውጣጡ የፍትህ አካላት ስልጠና መስጠት ጀምሯል። የመከላከያ ፍትህ ዋና ዳይሬክቶሬት ዳይሬክተር ኮሎኔል አሰፋ ደበሌ የፌዴራል የፍትህና የህግ ኢንስቲትዩት ከመከላከያ ፍትህ ጋር የረጅም ጊዜ ግንኙነት ያለውና አጋዥ ባለድርሻ አካል መሆኑን ገልጸው የረጅምና አጭር ጊዜ ስልጠና በመስጠት የሰው ኃይልን በማብቃት ረገድ እገዛ ስለማድረጉም አንስተዋል ይገኛል የተቋማዊ ሪፎርም ውጤታማነት ተጠናክሮ እንዲቀጥል የፍትህ ስርዓቱን ለማዘመን በርካታ ተግባራት እየተከናወኑ ነው ያሉት ኮሎኔል አሰፋ ደበላይ ኢንስቲትዩቱ የተቋሙ የህግ ባለሙያዎች አመራሩንና ሰራዊቱን በህግ አሰራር እንዲደገፉ የተቋሙን ጥቅም እንዲያስከብሩም ስልጠናው ከፍተኛ ሚና እንዳለው ጠቁመዋል። የህግ የበላይነት እንዲሰፍንና በህግ ስርዓት የሚመራ ሀገርና ህዝብ እንዲኖር ስራዎች እየተሰሩ መሆኑን የገለጹት የፌዴራል የፍትህና የህግ ኢንስቲትዩት የዳኝነት ፍትህ አካላት ስልጠና መሪ ስራ አስፈጻሚ ወይዘሮ ሰናይት አንዳርጌ ከመከላ ማምለኪያ ጋር የተጀመረው የስልጠናና በሌሎች ጉዳዮችም ትብብሩ ተጠናክሮ እንደሚቀጥል አንስተዋል። መከላከያ ሰራዊቱ ህገ መንግስታዊ ስርአቱ እንዲከበርና የህዝቦች ሰላምና ደህንነት እንዲጠበቅ ከፍተኛ መስዋዕትነት ከመክፈሉም ባለፈ ለህብረተሰቡ ማህበራዊ ጉዳይ ላይ እገዛው ላቅ ያለ ነው ያሉት ምክትል ረዳት ጠቅላይ አቃቤ ህግ አቶ ዮሐንስ ግርማ ስልጠናው በተቋሙና በሀገሪቱ ፍትህ እንዲሰፍን ከፍተኛ ሚና አለውም ብለዋል። ስልጠናው በወንጀል ህግና የወንጀል ስነስርአት ህግ በሽግግር ፍትህ ፖሊስና በፍታ ብሄር ስነስርአት ህግ ላይ ትኩረት ያደረገ ሲሆን ለቀጣይ ተከታታይ ቀናትም የሚቀጥል ይሆናል። የዩቲዩብ ቻናላችን ተከታታዮች ሰሞንኛ ሰራዊታችንን የተመለከቱ መረጃዎቻችን እነኝን ይመስሉ ነበር። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ በያላችሁበት ሰላም